አገልግሎቱ ለህክምና ግብዓት አቅርቦት መሻሻል ትልቅ አስተዋጽኦ ላበረከቱ አካላት እውቅና ሰጠ። የኢትዮጵያ መድኃኒት አቅራቢ አገልግሎት ሰባተኛውን አገር አቀፍ የመድኃኒት አቅርቦት ሰንሰለት ዓመታዊ ማጠቃለያ ጉባኤ ዲጂታላይዜሽንና ተጠያቂነትን ያሰፈነ የግዥ ስርዓት መዘርጋት በሚል መሪ ቃል ባካሄደበት ወቅት በህክምና ግብዓት አቅርቦት የተሻለ አስተዋጽኦ ላበረከቱ አካላት እውቅና ሰጥቷል። በኦፕሬሽን ዘርፍ ወረርሽኞች ሲከሰቱ መተኪያ የሌለው ሚና ለተጫወቱ አካላት፣ ለአቅርቦት ሰንሰለቱ መጠናከር የቴክኒክና የፋይናንስ ድጋፍ ላደረጉ አጋራ አካላት የአቅርቦት ሰንሰለቱ እንዲሻሻል ላገዙ ለጋሽ ድርጅቶች፣ በህክምና ግብዓት አቅርቦት ከፍተኛ አፈጻጸም ላስመዘገቡ የሀገር ውስጥ አምራቾች፣ ከቅርንጫፎች ጋር በመቀናጀት ውጤታማ ስራ ለሰሩ እና የአቅርቦት ሰንሰለቱ እንዲሳለጥ አስተዋጽኦ ላበረከቱ ሆስፒታሎች እውቅና ሰጥቷል። ከአገልግሎቱ ጋር በጋራ በጥራት ለሰሩ የመንግስት ተቋማት የሰርተፍኬትና የክርስታል ሽልማት የተበረከተ ሲሆን ለተቋሙ መለወጥና ለአሰራር መሻሻል አስተዋጽኦ ላደረጉ ግለሰቦች የሜዳሊያና የሰርተፍኬት ሽልማት ተበርክቶላቸዋል። በተጨማሪም በማቃጠያ ማዕከል የላቀ አፈጻጸም ላስመዘገቡ የአገልግሎቱ አዳማ፣ ጅማና ሀዋሳ ማዕከሎች የሰርተፍኬትና የክሪስታል ሽልማት የተበረከተ ሲሆን ከአገልግሎቱ 19 ቅርንጫፎች በኦፕሬሽን ዘርፍ ትልቅ አፈጻጸም ያስመዘገቡ ቅርንጫፎች ድሬዳዋ፣ ነቀምት፣ አዳማና ባህር ዳር ቅርንጫፎች የአንድ ሚሊዮን ብር ሽልማት እንዲሁም ጎንደር፣ ሽሬ፣ ጅግጅጋና ቀብሬ ዳህር ቅርንጫፎች የግማሽ ሚሊዮን ብር ተሸላሚ ሆነዋል።